ምን ሆነሃል እንዴ? ከጸበል ያመለጠ ሰው እኮ ነው የምትመስለው። ያው ስለፈልፍ ቆይቼ ነው የመጣሁት። እኔ የምልሽ ማሬ ኤ ቲ ቪ ቶሎ አልከፍትም እያለ አስቸገረኝ። ስቲ ነበር አይደለ? ላሰራው ብዬ ለሚስቴ አስቤ ነው የመጣሁት። አዎ። አ አረ እባክህ፣ ከቁማር ቤት ነው አይመጣው። የምን ቁማር ነው የምታወሪው ማሬ? የምን ቁማር ጭራሽ፣ ባልሽን ቁማርተኛ ማለት ጀመርሽ? ናቲ ይህ ሱስ በጣም እየባሰብህ ነው። የአእምሮ ሐኪም ላይ ይገባል። ምን ሆንኩ ብዬ ነው የምታየው ደግሞ የምን ሱስ ነው የምታወሪው? በቃ ልውሰድና ላስተካክለው። ላሰራው፣ ላሰራው፣ ላሰራው። ይሰራ ይሰራ። እንዳትነካው! ቲቪው ታስተካክሏል። ቆይ እኔ ቤት ዕቃ ይበርክትልሽ ተብያለው እንዴ? ባለፈው ፊሪጁ ጮኸ ካላሰራውት ብላ ለቁማ ራስ ያስከው እንደ ማሪዬ ጮ መስሎች ነው እዛ ሲደርስማ ኡና ነው ምንድን ነበር የምትይበት ሁላ ብዬ በድለሸዋል እንዴ ብዬ ፍሪጁ አበደ እኮ እዛ ሲደርስ፣ እንዴ፣ ደግሞ አንቺ ደግሞ የምን ቁማር ነው ግን የምታወሪው? ጤነኛ አይደለሽም እንዴ ማሪ፣ ምንድን ነው ሱሱ ስምትይኝ? እንዴ ናቲ፣ መነኝ በቁማር ሱስ ህሊናህን አታል ግዴ ለምታች ያለው ሐኪም ቤት እንውረድ። እንውረድ ስትይ እንዲያውም እንውረድ፣ አሁን መጣሽልኝ፣ አሁን መጣሽልኝ። በስንት እንውረደው? በአንድ ሺ ወይስ በሁለት ሺ ያሽ ምን ይሆን ልሽ ላጠላት ይሆን

ቆይ ትዳሬ እንዲሆኑ ይቅር። ቆይ አባዬ ቢሰማ ምንድን ነው የሚለኝ? ምን ይልሻል አባትሽማ? ነግሬሽ ነበረ ይሄ ልጅ አይሆንሽም ብዬ ነው የሚሉሽ ብዬ። እሺ በሁለት መቶ ብር አትሄጂም። ጭራሽ በቤተሰቤ መቀለር ጀመርክ። ሄሎ ሄሎ ናቲ፣ ይኖራል እንዴ አለ ስልክ አባትሽ ናቸው ነው። ናት ሄሎ፣ ናትሻ፣ ምን ነው ዘገየ? ቲቪውን በመርከብ ነው እንዴ የምታስመጣው? ሄሎ፣ ምንድን ነው የሚለው? ማን ልበል? ሄሎ፣ አይሰማም። ተሳስተሃል መሰለኝ፣ ተሳስተሃል። ሰው ዝም ብሎ ይሳሳታል። እኔ መች አጣሁት ስልክህንም። ተበልተሃል። በጣም ባለጌ ሰው ነህ። እሺ፣ ሁለተኛ ትዳር አለኝ ብለህ እንዳታስብ። ማርዬ ማርዬ፣ ኧረ ሄሎ ስማ፣ በትዳር ቀለበት ትሄዳለህ? ይቻላል። ስንት ግራም ነው? ማርዬ ስንት ግራም ነው? ዊ